ነው የሚያወራው እርድና ምን እንደሆነ እኔ አይስዌር አንዳንዴ እርድና ምን እንደሆነ። ሌሎች እኮ እኛንም ሰገጠ ይሉናል፣ እና ያስቀኛል። አንተ እናትን ልቀፍል፣ እናትን እንዲህ ልበል ምናምን፣ እንደ እርድና የሚታይበት ዘመን። ትክክለኛ ወንድ ልጅ እኮ እናት አይሳደብም። ትክክለኛ ወንድ ስለ እናት ክብር ያለው በቃ አማረብኝ ብሎ ይመላገዳሉ። የስድባቸው ራሱ ሲያስጠላ እርድናቸው፣ እኔ እንጃ። የምን ሰፈር ልጅ ነው? ግን ቫይብሬተር ያው አማራ ነኝ ይላል ግን የምን ሰፈር ልጅ ነው? የምሳደብ ሌላ ነገር ነው የሚሆን። ይህን ኮየ መስክ አይ ከሰው ጋር እንደዚህ ለመነጋገር እኔ ማውቀውን ሰው እዛማችም አልናገርም። ግን ከሰው ጋር ለመቀላለድ አሁን እነ ባጫ ምናምን ታያቸዋላችሁ። በቃ አራዳ ማለት እንደዛ ነው። ይህ ስግጥ ተብሎ እናትን እንዲህ ልበልል ምናምን በቃ ዝም ብሎ ወርድ የሚጠቀም ሰው ዱርዬ የሆነ ይመስለዋል መሰል አንዳንድ ሰው ላይ ራሱን እንደ ዱርዬ ወይ እንደ ጅንት ማናያየው ራስን የሰፈር ልጅ ነው የመሰልከኝ የአንቺ ባናና እያለ ጠጉር የሚጠመጥም የሚጠቀልል አይነት እርድና ይሄ አይደለም። አፋችንን እኔ ደግሞ በተለይ ወንድ ልጅ አፉን ነው ማየው። ላይክ ሲያወራ ዜሮ ክላስ። እርድናና ስቅጥና የተምታታባቸው አንዳንዴ ሴቶች እኮ አሉ ብዙ። አሁን ቫይብሬተርንማ እንዴት ያደርገዋል? እዚህ ጋ የሚያደርገው ሰው አለ አይዶነው። ደንቆሮ ካልሆነ በስተቀር ደንቆሮ የሆነች ሴት ካልሆነች ሎክላስ፣ አንቺ ሌባ ሃከር፣ ሲሪየስሊ ማን እንዴት ያደርጋል? አሁን እሱ ብዙ ጊዜ አፋቸው ላይ የሚያወጥ ላይክ ወንዶችን ስናይ ቁንጅናቸውን ወይ ወንድነታቸውን ምናምን ሳይሆን ዘወይ ታክ እንዴት እንደሚያወራ። አሁን እሱ አይታችሁት ከሆነ ወደል ማይም ነው ለእኔ። ወደ አለ ዝም ብሎ አሁን የጥቃቅንና አነስተኛ ፋይናንሻል ስላላቸው በዛ የሚያስቡ ሰዎች አሉ። እንስቴድ ኦፍ በጭንቅላታቸው ማሰብ ሲችሉ በተረከዛቸው ያስባሉ። ዝም ብላችሁ ዋን ናይት ስታንድ የምታደርግ ቼክ ናት። እንደዛ ኪስ ነው የምታየው እንጂ፣ ትክክለኛ ሴት አፍህን ነው የምታየው ፐርሶናሊቲ ነው። እኔ ደግሞ የሰው ፐርሶናሊቲ ነው ደስ የሚለኝ። በቃ ማንም ምንም ይሆን። በቃ አሁን ዶክተርዬ ይሰድቡታል ምናምን፣ ምናምን ብዙ ነገር ይላል። ግን የመሃል ከተማ ልጅ ስትሆን፣ በቃ አራዳ ስትሆን ታልፋለች። ዝም ብላ አትጋተትም እሷ እየሳቀ ነው ያል ቤቴም ሲገባ ታዩት፣ አላችሁ ባውንደር ያለው፣ ሪስፔክት አለው። የሆነ ነገር ሲል እንኳን ሶሪ ይላል። በቃ እንደዚህ አይነት ሰው አሁን ከኔ ጋር አብሮ ቢጫወት ምንም አይመስለኝም። ማንም ሙኜ ሳይሆን እኔ የሰው መብትም አልነካም፣ ዝም ብዬ መብቴም እንዲነካ አልፈቅድም። አሁን ዛሬ ልክ እንደዚህ ተነፊ ያለ ነገ ደግሞ ምንድን ነው የሚለው? ከዛ ሌላ ሌላ ልብ ያለ ነገር እንሄዳለን። ማሜ ወጣት ትጠጣለች እና ወጣት ትሳደባለች ያ ስትነካኝ የማረገው ነገር ነው። ግን ደግሞ አልፈቅድልም እኔ ላይ ጢባጢቦሽ እንትጫወት ያን አልፈር ዘር ለማውራት መተዋወቅ አለብን። ኢቨን እኔ ከምተዋወቀው ሰው ጋር ሉካ ላይ ድሬው ኤቭሪቲንግ ስናወራ ተጠባብቀን ነው። ባውንደሪያችንን መጣጣስ የለብን ነው እና ቫይብሬተር በዚህ አጋጣሚ ብዙ ሴቶች ፐርሰናሊቲህን ያያሉ። ቁጭ ብለህ ራስህን በአራዳ ሂሳብ ያሰብክ ሰውዬ ፋራውን እና ተመልሰ አራዳውን እንደገና ፋራውነ ተመልሰ አራዳ መሆን ይቻላል። በጣም ፍርርር ያልክ ሰውዬ ነው እና አትፈርር አጋጣሚ እንደዚህ ነው። በቃ የድራፍት የሚጠጣ ሰው አካባቢው ላይ ዝም ብሎ የአረቂ ቤት ምናምን የበዛበት ሰፈር ላይ እያደገ እንደዚህ ነው። ራሳቸውን እርድና የናበቃቸው ሰዎች ናቸው እንደዚህ የሚሆኑት። እንትና ያሸማቀቅሽ ይመስለሽ ነው። ለአንብብልሽ አንቺ ቅዳሜ ማታ ወንዶች ሬስትሮም ውስጥ ምንድን ነው የምትሰሪው? ያለሽው ልጅ ሳኩልሽ፣ ሌላ ሰው ጋር ተጠቀሚ፣ እኔ ጋር ተጠቀሚ። አቲንክ የበታችነት ስሜት ያለሽ ይመስለኛል። እንድደበርብሽ ብዬ ነው እንጂ ዝና ኢምፖርታንት ይቆይ ሆላን ሆላን ሚውት እንዳታረጉ። ራሳችሁን እንዳራዳ ያሰባችሁ ሰዎች እኮ ነው ያስጨነቃችሁ ነው። እርድና በጠፋበት ዘመን ሰው ፋራ ብላችሁ ራሳችሁን በአራዳ ሂሳብ እምትስሉ፣ እኔ በጣም አራዳ ነኝ። አራዳ ነኝ ስልሽ በኑሮዬ ነኝ። አራዳ የሚጠቅመኝ ነገር ላይ ነው ፎከስ ማድረገው ከወንድ በላይ ነው የምኖረው ኑሮ እኔ ሲሪየስሊ ሪችዬ ኔክስት ታይም እንደዚህ እንዳትይ እሺ ሰው እንደዚህ እያለ አስገቢው እንዳትይም እርድ እና ዛሬ ጨላ ብቻ ነው ብቻ ብቻ ነው የሚያስፈልግ ለርድና ቤቤ ማሜታዊ ወርሽ ውሃ አጀንዳሽ ቀይረሽ ኢየሱስን ይጠራሻ። አይ ያቀኛል መደመር ነው። ማጆሪቲ ነው ብዬ ባላወራም፣ ግን እንደ አበሻ ወንድ ዲስርስፔክት የሚያደርግ በየክለቡ በየሬስቶራንቱ በየሚዲያው ኤቭሪዌር ማጆሪቲ ይልል አልችልም። ሁሉም ሰው አይደለም፣ በጣም ሪስፔክት ያላቸው ወንዶች አሉ። ግን እንደ አበሻ ፉል ዲስርስፔክት የሚያደርግ የለም። ማርያምን፣ እኛ ሴቶች እኮ የአበሻ ሴቶች እንዴት ዲስርስፔክት እንደምንደረግ በእኛ ሀገር ወንዶች ያደለው ነጭ መቶ ይጨመር ምናምን ይላል፣ የእኛ ደግሞ ይሳደባል። በቃ አሁን ይህ ሰውዬ አያቀኝም፣ የት ያቀኛል? አይስዌር፣ በየመጠጥ ቤቱ ብትሄዱ አንዳንዱ እራሱን ሪስክ ላይ መጣል የሚፈልግ ቂጥሽን ሁሉ ሊጎነተርም ይፈልጋል። አንዳንድ ቦታ ላይ ዝም ብሎ ዳም የሆነ ሰው ማለት ነው፣ ጭንቅላቱ ንፍጥ የሞላበት ሴት ልጅ ልትዝናና ስትወጣ ወንድ ፈልጋ የምትወጣ የሚመስላችሁ ሴት ልጅ ብቻዋን ወጣ ከጓደኞቿ ጋር ምግብ ስትበላ በቃ ወንድ ሊያድኑ የሚመጡ የሚመስላችሁ ወንዶች አላችሁ ማየሞች አላችሁ። ብለን ነው የምናወራ፣ ግን ወዳችሁን ስናየው ቦርጫችሁ አምስት ስድስት ሴት ከወለደች በላይ ሆኗል። አስተሳሰባችሁ ቦርጫችሁ ጭንቅላታችሁን የደፈ ነው። ማርያምን፣ እኔ አንድ ሴት ቦርጫ ማላየሁም፣ ወንዱ ነው በቃ አንጠልጥሎ አንጠልጥሎ ቦርጭ አስተሳሰባቸው ድፍን ልፍድድ ያለ ስቲል በቃ የሀገር ቤት ስታይል ያላቸው የኢትዮጵያ መንፈስ ያለቀቃቸው ገኦሄድ ኢትዮጵያ ምን አይነት አስተሳሰብ እንዳላቸው። ሰልጥን ነቃ ደንገጥ ብለዋል እኮ ወንዶቹ። ማርያምን እዚህ አሉት ግን በቃ ብክት ብለው አስተሳሰባቸው ሲያስጠላ ስትረሱ ነው መስል ያደነዘዛቸው አላቅም ከሚስት በላይ ቦርጭ በልጦ አስተሳሰብን የደፈነው ኔክስት የምሬን እኮ ነው። ምለ በቃ አንድ ሰው ጀንትልሜን የሚያደርገው እና ግሬስ የሚኖረው ዘወይ ሂታክ ነው። በቃ ስታወሩ ማየት አለባችሁ ዝም ብለ ጃምፕ አድርገህ መጣህ፣ አንዳንዴ ዋጋ ያስከፍላችኋል። አንዳንድ ነገር እስና ሚ ቴብል ለሌላ ሰው ነው ብላችሁ። አሁን አንድ ቴብል ላይ ቁጭ ብለህ አንድ ቺክ እስና ባው ላይ ቦይፍሬንዷ መሆን ወይ ባሏ መሆን አይጠበቅበትም። አንዱ ጃምፕ ያደርግና መጦ ያወራል። ያኛው ከጎን ያለው እኮ የተናደደ ሊሆን ይችላል። ቦይፍሬንድ መሆን አይጠበቅበትም። አንዳንዱ ወንድነቴን እንዴት ይጥሳል የሚላል ዝም ብሎ ተፈጥሮ ማለት ነው። አንዳንዱ ደግሞ በቃ የሆነ መስማ አንዳንዱ ቁጭ ብለ ሽሻልሳ ብሎ ይመጣል። ቀፋይ ቀፋይ ወንድም አሜሪካ አሮ ላይክ ዩ ጋይስ ዝምባሚ የሆነው እንዲህ ያስጠላኛል። ዝምባሚ ይላል ማትዬ፣ የእውነቱ ነው። ጠካክ ነው የበዛው፣ ጠካክ ይላል ማርያምን ዲ የድሮ ወንዶች ናፈቁ ነው። አሁንማ እኔ ራሴ ናፈቁኝ። ማለት በቃ አንዳንድ ወንድነት ያለው ወንድ ደስ አይላችሁ? ምንም ሆን እኮ አይጠበቅበትም። ዴት ማድረግ አይጠበቅብን ነው የሚያነን። ሰው ግን እራሱ ተከብሮ ያችን ችግ ደግሞ የሚያስከብራል። አንዳንድ ስነስርአት ያላቸው ወንዶቹ በቃ አብሯቻ አብራችሁ ሀንጋውት ብታረጉ የማያሳፍሩ አሉ። አንዳንዱ ደግሞ ለፍዳዳ ነው፣ በቃ የሰለጠነ ይመስለዋል። ይሄ ድሮ ሰፈር ውስጥ ተለክፋችሁ ታውቃላችሁ። ፉገራ ሲፎግሯችሁ ቆንጂት ምናም እያለ የሚከተላችሁ ወንድ አለ። ይሄ ወንድ አሜሪካንም አለጋይ እንደዚህ አይነት ወንድ መብትና ግዴታውን የማያውቅ ባልሽ ላይ በላይ ገብቷል፣ ገብቷል ባሌ አይደለም፣ የልጆች ያባት ነው። ግን ገብቷል ትያለች። ውሸታም፣ አልገባም። ላስገባው ነበር በዚህ ዛሬ የሆዴን ሚስት መስለሽ መሰልሽ። ፊልተራችን አንድ አይነቱ ነው ይሆናል። ሰላም ጨ ሰላም ሰላም ኢትዮጵያ። ስለ እውነት ነው፣ ፍሬንድ ነን እኮ ይታየኛል ቢኖር ሰው ውጭ ያሉት ወንዶቹ ብሶባቸዋል። አይ አንዳንዴ እኮ ማርያምን ምን እንደሆን ታውቂያለሽ፣ እንደዚህ ባሰው። እኔ ያው ሴቶቹ እንደዚህ አይነት ነገር ስትፎገሩ ኤቪደንስ ያለው ነገር ሲያደርጉ ልካቸውን ማስገባት ነው። ኢትዮጵያዊ ነው ደሜ ነው ምናምን ና ና ና ና ና መንገድ ሲን ሲጥስ ልክ ነው፣ ታስገቢዋለሽ። በተለይ ይሄ ያልሆነ ነገር ሊነቁሽ ምናምን የሚመጡት አይነት። በጣም እኮ በዚህ ሀገር እኮ በጣም ነው የሚያስቀጣ እንደዚህ አይነት ነገር ጋይስ ስፔሻሊ ዳላስ ያለን ወንድ ሰገቤ ይበዛል። በየንስቤ ፍኖ ይጠብቃሉ ሴትን። አረ በጣም ነው የሚያስጠላው፣ ይደብራል። ማርያምን በጣም ነው የሚደብር ይሄ፣ ነው። አትላንታ ብትጅ፣ ቨርጂኒያ ብትይጅ፣ የትም ብትይጅ፣ በቃ እንደዚህ ናቸው የኛ ወንዶች። አንዳንዴ ግን ቲንክ አባውት ሳምቲንግ፣ አንዳንዴ ሰቡን ማሰብ ጥሩ ነው ህይወትን ችግር ውስጥ የሚከት ነገር አታደርግ። ይሄን የማወራው ምንድን ነው፣ ክለብ ውስጥ የምትሄዱ ሰዎች፣ ሴቶች ሊዝናኑ ሲወጡ ዲስርስፔክት የምታደረጉ ወንዶች ደግሞ ወይ አያምሩ ወይ አያፍሩ። ይቅርታ አታደርጊላቸውም ሁሉ ከጥግሽ ቁጭ ብሎ ጫማቸው ሚሸት ጫማቸው የሚሸት ወንድ በሰለጠነ ሀገር፣ ካልሱን የማይቀይር ባዶ ቆረቆንዳ ጭንቅላት ሲሪየስሊ። ጫማቸው የሚሸት ከጎናቸው ስትቀመጥ? ያንን አሁን እንዴት ብለሽ ኤክስኪውዝ ታረጊለታለሽ? እንዲያውም ጫማውን መሽተቱን ታስታውሸዋለሽ በደንብ አርገሽ አም ሲሪስ ካልሱም ይሸጣል በዚህ ሀገር። ካልጠፋው ካልስ ካልጠፋው ደዶራንት እቅፍ ስታረጋቸው ብብታቸው ሁሉ መሽተቱ። አረ ማርያም፣ እኔ ጽድት ያለ ወንድ ደስ ይለኛል፣ ቀረሱን የሚጠብቅ ባልሽ ወይ ቦይፍሬንድሽ መሆን አይጠበቅበትም፣ ግን ደስ ይለኛል። ሁሉ የሆነ ወንድ በቃ እዊ ማሚ፣ ምን ላይ ነው የደረስኩት? መቅድዬ አረ በስመ አብ ያስጠሉ ደስ ሪስፔክት አታድርጉ። ሴቶቹን ሊዝናኑ ሲወጡ ባውንደሪ ነው። እቅ ሾካካ ወንዱ ሾካካ የሆነበት ልክ አንቺን ልብ እንዳርስ ሲንተባተቡ ነው የምትሰሚያቸው። ወሬ ለዛ ነው የሀገሬን ልጅ ማግባት የፈለኩ እኔ አሁን ደንደንያል የለ ኮስተር ሎሪ ሞቱን የሚይዘው እንጂ፣ እኔ ሙልብጥጥ የሚል ወንድ ማየት ሁሉ ነው ያስጠላኝ። ልክ እንደኔ ጽድት ያለ ይላል፣ ደሞ ወረኛ ሁኖ አልቃላል። ብቃ ሲያስጠሉ ድሮ ቁጭ ቁጭ ናቸው፣ ቁጭ ብለው ሀሜት በቃ የሚሉ አሁን ወንዶቹ ናቸው ሚያሙ ቁጭ ብለው። በዛ ላይ እየዞረባቸው ፊታቸው ሁሉ የተመታ ፊት፣ የተመታ ፊት፣ ጠብቀኝ ፊት። ለዛ ነው ሰው ከአንቺ ጋር ቢለያይም ነቃ ደንገጥ ማለት አለበት። በቃ ዝም ብሎ ስፔሻሊ ዴት ያረግሽው ሰው ብታዩም ልክ ስታዩም የእሷ ነበር እንዴት ሲባል ደስ ይላል። አንዳንዱ እኮ የእሷ ባልነበር ሁሉም ያስብልሻል። ራሳችሁን መጠበቅ ምን ካልጠፋው ቲሸርት፣ ካልጠፋው ጫማ፣ ካልጠፋው ዶዶራን፣ ካልጠፋው ሽቶ፣ ካልጠፋው ፀጉር ቆራጭ፣ ካልጠፋው ጺም ቆርጦ እኔ አሁን ደስ ይለኛል። ጺሙን ተቆርጦ ይሄን የሚታጠቡ ወንድ ደስ ነው የሚለኝ ፀጉር ቤቱ ነው ሲታጠቡ ሳያቸው ትልቅ ቆሻሻ ወንዶች ላይ ያለው ጺማችሁ ላይ ወዲያው ተቆርጠህ እዛው መታጠብ ነው። ከፍለ ለጠርሙስ ትከፍል የለ እንዴ። ማሚዬ ሶሪዬ ዶክተርዬ ይናልኝ እዚህ አንተ ግባና አንተ ትንሽን ከትክታቸው ወንዶችን አንተ እንኳን የለበትም እዚህ ላይ አይተንሃል፣ አሳልፈናል። አንዳንዱ አንድ ቲሸርት በስድስት ቀን የሚለብስ አለ አያለው። እኔ አሁን ስትገቡ ዶክተርዬም ያለው ልብስ ዛሬ የለበስኩን ከሰዓት ቀይር፣ ዛሬ የለበስኩን ነገ ቀይር እያረገ ነው መግባት ያለበት። ካልጠፋ ከአሜሪካ ትሸናው እኮ ኢትዮጵያ እያለን እኮ ዲሲ ዋሽንግተን ምናምን እያለ ካሊፎርኒያ ምናምን ይል ነበረ። ቲሸርቱ ጥቃ አስታወስክ ማለት ነው ምን ዘሬት ይመጣለት ታስታውሳለህ? ሎስ አንጀለስ ምናምን ይላሉ። ቲሸርቱ እዚህ ጋር ቀይር ምረኮ ከታ ስትነግራቸው ስትነግራቸው ይናደዳል። አሁን እኔ እንትን ላይ ቁጭ ብሎ ጫማውን እየው፣ እንዴት እንደተቀመጠ የጠማማ ጫማ አንተን ነው እየረገጥኩ ያለው። ነቃደንደች ይወት ላይ ስማ ዶክተርዬ፣ እንዴት እንደተቀመጠ እየው። በረከት ነው ምናምን የሚለውን ገብታችሁ ዩ እንዳንተ አይነት ወንድ ነው ያስጠላል። አሁን ማየት ዶክተርዬ ደግሞ ምንድነው የማሽን ነገር ታበዛ አለህ በ ይሄን እየሰራ ነው። አሁን ይሄን ልሰራ ነው ማይብሬተር አሳየው። ይሄን ይሄ አይችልም እኮ የፋራ ነው። አሁን ይሄን አባረርኩት እኮ ዝም ብሎ ሳም ወርድ ተጠቀመ ና እሱ ፋራ እኮ ነው። ባለ ላይሰንስ ፋራ ነው ማሜዬ። ሌቨር ሀጌና የፋራ ባንዴራ ያዥ ላይሰንስ ያለው ፋራ ነው እኮ ማሜዬ። ዶክተርዬ እኮ ትከተክታለህ በጣም ይመቸኝ ወይ? ወርድ ላይሰንስ ያለው ባራ ትክክል ቫይብሬተር ኢንጂነሪንግ ስራ ነው። ማምሻ ይህ ጭራሽ እንደዚህ ብለው ማ ይታነቃል። ደብል ትሪፕል ባራ ማሚ ይህን መቶ ሜንቴናንስ ለሚያደረግ ሰው ቢያንስ እስከ ስድስት ሺህ ብር ምናምን ነው የሚከፈለው። ስድስት ሺህ ዶላር እ አድርገውን ነው ብሎ እንዳይከተሉ ችኮቹ ማሚሻዬ ስትልቤን ንክት ታደርገዋለህ። እንደ ከተማረ ሰው ጋር አብሮ ቁጭ እያለ ከካሚላ ልክ እኔ እኮ ያስቀኛል እሱ ደብል ትሪፕል ፋራ ነው እንጂ ትሪፕል ነው፣ ትሪፕል ነው የሚባል ለሱ ነው። ፋርነቱን እንግዲህ እንትን ላይ ትሪፕሉ ላይ አስታውሱኝ። ጌም ሲጫወቱ ትሪፕል ትሪፕል ከተባለ ትሪፕል ፋራ። ማነው የቀየረው? ጋይ ስንትኑ ተቀየረ? ይ መቀየር አለብኝ። ይሄ እንትኑን ሞዴሬተራቸውን ማንሳት አለብኝ። አይዶን ላይክ አሁን ቤቴ ኔ ሳምታይምስ በቁምጣ ልቀመጥ እችላለሁ። የሆነ ነገር ሳትናገሩ ስትቀይሩ ሰውን ሌላ ውስጥ ነው ምከቱት። ቆይ ልቀማችሁ አንዴ ያላችሁ ሰዎች፣ አይዶን ላይክ ቢኮዝ አንዳንዴ ይዶን ነው አቀማመጣችንን አታውቁም፣ እንዴት እንደተቀመጥን ያልከው እኔ ደግሞ ያ መከረኛ ድሬው መስሎኛል፣ እኮ አንተ አይደለም የቀየርከው። መቼ አለ ማኔጅ ማድረጊያውን አልሰጠውም። የድሬው እኔ ነበር አነሳውበት። ለእኔ ስጭኝ ማኔጅ አደርግልሻለሁ። ሰላሳ ሞልቷል እያልኩ አልሰማችሁኝ። ኦ ዶክተር፣ የቤቱን ባርከው፣ ባርከው፣ ባርከው፣ ባርከው። ይገባኛል ከስድስት ሺህ ብሩ